на корвее, чем ምን ያህል ልባችን ቢጦቅር ነው? ምን ያህል አላህን ብንረሳ ነው? ምን ያህል ሞትን ብንረሳ ነው? ምን ያህል ለዱንያ ለምን ዱንያ ወደ ዱንያ የመጣንበት አላማ ብንረሳ ነው? ምን ያህል ቤተሰቦቻችንን ብንረሳ ነው? ዘንድሮ ሙስሊም ሴት እንደተዋረደች የተዋረደ ማንም የለም። ዘንድሮ ሙስሊም ሴት እንዳነሰች ያነሰ ማንም የለም። ዘንድሮ ሙስሊም ሴት እንደ እንደዘቀጠች የዘቀጠ ማንም የለም። ኢላ ማ ረሒም ረቢ። ዛሬ ከ100% 50% ትንሽ መልክ አለው የተባለው የወንድ ቪዲዮ ስር ማሬ ሱካሬ ኮመንት ካያችሁ ስሟ መርያም፣ ፋጢማ፣ ሀያት፣ ኩርሱ ምን ምን ምን ስማቸው የሰለመ ስራቸው የከፈረ በሙስሊም ስም የሚጠሩ ናቸው። ከዛም አልፎ ተርፎ እንደዚህ ሀያዋ ተገፎ ያውም ካፊር ወንድ ፊት ለፊት ቆማ ፊቴን ይልኝ ኋላዬን ይልኝ እየተሽከረከረች ሰውነቷን የምታሳየኝ ሳሚኝ ተብላ ዛሬ ላይቭ ላይ የሳመችው እንደው በአካል ቢገናኙ እኔ አላውቅም። ብዙን ጊዜ እንደዚህ አይነት ቪዲዮ የሆነ ነገር ስናገር ብዙን ጊዜ ተናግሬያለሁ። ምናልባት በእኔና በእነሱ መካከል ወይ በእኛና በእነሱ መካከል

እንደነዚህ አላህን እንደረሱት የሰው ልጅ አላህን ሲረሳ ምን ይሆናል? ነፍሶቻቸው መልካም ስራን ከመስራት ያዘነጋቸው እንደዚህ ይዘቅጣሉ ማለት ነው። እናንተ ቤተሰቦቻችሁን ነው ያዋረዳችሁት፣ እራሳችሁን ነው ያዋረዳችሁት። እምነቱን ማዋረድ አትችሉም፣ እምነቱ አላህ ያከበረው እምነት ስለሆነ ላኪን የእምነቱ ተከታይ ስንት በኒቃባው ምክንያት በሰው ሀገር ፈተናን እያየች ያለች ሴት ስንት በእስልምና እስልምናን በስንት መከራ ያገኘችዋ ሴት ስንት እስልምናን በስንት በቃ በምንድን ነው እንቅልፋታ ያገኘች፣ ለሂጃቧ ስትባል ከትምህርት ገበታዋ የተባረረች ለሂጃቧ ብላ በሰው ሀገር እየተንገላታች ያለችዋ ሴት ከእናንተ ጋር ተደምሮ ሙስሊም መባላችን ብቻ ነው የሚያናደው። ወላሂ በጣም ረከሳችሁብን፣ በጣም ወረዳችሁብን። በጣም አነሳችሁብን። እንዴት ነው ሰው ሞትን የማይረሳው ሞትን ሶሪ ሞትን የማያስታውሰው? እንዴት ነው ሰው ሞትን የሚረሳው? ያ ጀማአ የእኛ የህይወት ኑሮ እኮ ምናልባት በአዛንና በኢቋም መካከል ያለው ሰዓት፣ ያቺ ጋፕ ብቻ እኮ ናት የእኛ ህይወት። አይነ ማተሆኑ የክሙ ሞት፣ የትም ብትሆኑ የትም ብትሆኑ ሞት ያገኛቸዋል። አይ እዚህ ቦታ ነው ያለሁት ወደዛ ተጠግቼ እሞታለሁ የሚባል ነገር የለም። አላህ ዘንድ ወማተድሪ ነፍሱን ቢአዬ አርዲን ተሞት፣ ነፍስ እኳ አታውቅም በየትኛው ምድር ላይ እንደምትሞት። ለዚህም ነው ሲነጋለህ መልሶ እንደሚመሽልህ እርግጠኛ አትሆን፣ ሲመሽብህም መልሶ እንደሚነጋለህ እርግጠኛ አትሆን ያሉት እብን ዑመር። ያ አላህ እኔ አሁን አሁን ላይ የሚያሳዝነኝ ከእንደናንተ ሰው ጋራ መደመር ብቻ ነው። አላህ ይዘንላችሁ። በስ ይሄን ቪዲዮ አይቼ አይቼ አልፌ የነበረ ግን በውስጥ ሲላክልኝ ነው ቪዲዮ ለመስራት ያሰብኩ። እኔ እኮ የሚገርመኝ አንዱ ኡስታዝ ገብቶ ፈትዋ ቢሰጥ የሆነ ኡስታዝ ገብቶ ዲን አልኢስላምን ቢያስተምር ዩነስ ሰው ገብቶ ቁርአንን እየቀራ ቢሆን እኮ እስክሪን እስክሪን ሪኮርድ አድርጋችሁ እኮ ማናችሁም ናቸው ማትፖስጡት። እንደዚህ እንደዚህ አይነት ሙፈሳ አድርገን፣ ያ አላህ ያ አላህ። እንደዚህ በቃ ይዛችሁ ነው የምትጠብቁት ይሄ እስክሪን ሪኮርድ የሚያደርገው። ላሂዲኩም እናንተንም ብቻ አላህ ይዘነላችሁ፣ አላህ ይዘነልን። ተመለሱ፣ ወደ አላህ እንመለስ። ወላሂ ከዚች ከንቱ አለም ፈመሳችሁ አልፈመሳችሁ ምንም ምንም ማንም እናትሽም አባትሽም ከአንቺ ጋር ሂሳብን አትቆሚም። ደግሞ ረሱል ሰለላሁ ዐለይሂ ወሰለም ብሏል፣ የትኛውም ዐብድ በሚወደው ነገር ላይ ነው የሚሞተው፣ ነገም የሚወደውን ነገር ነው ይዞ የሚነሳው። ታዲያ በዚህ አህዋል ሞተን በዚህ አህዋል አላህን እንድንገናኝ ነው። አረ በጣም ነው የሚያሳዝነው ወላሂ፣ በጣም ነው የሚያሳዝነው የሚያሳፍረው። አላህ ይዘንላችሁ እያና በሰላም ዐለይኩም ረሕመቱላ ሼር አድርጎ